ሶስተኛ ስልክ ደውለህ ትጀናጀናለህ እሺ እስከምትልህ ነይ እንገናኝ እዚህ ቦታ ላገኝሽ እፈልጋለሁ ብለህ ጀንጅ ነህ እሺ እስከምትልህ ማሳመን ትጨርሻለህ በኢየሱስም አባ ወዲህ ወዲህ አባቴ አባዬ አባ አሁኑኑ እሷ ማናሁን ግሎቪ

ጋይስ ታይሚንግ ታይሚንግ ሰውዬው የቻለውን አድርጓል። የመጀመሪያ ተንበርካኪና ወዲ

በጭንቅላት ቆመ፣ በእግርህ ማጨብጭብ አንቺ በጭንቅላትሽ ቆመሽ፣ በእግርሽ ታጨበጭበልሽ። ቅጣት ውስጥ ማስገባት ትችላለህ። ስልክ ነገሩኝ። የሴት ስልክ ስንት ነው? በእናታችሁ ጋይስ። ሹፕል በሶስት ነው የሚያባዛው። ፈርስ ጊፍ ሹፕል፣ ጋይስ፣ ፈርስ ጊፍ ሹፕል። የሴት ስልክ ነው በእናታችሁ። ፈርስ ጊፍ ሹፕል ጋይስ

አረቂ ቤት ነው እንዲ ያለው። የማንን ስልክ ነው የሰጣችሁ? ምን አይነት ስልክ ስጀምር እዚህ ጋ የጻፉልን እኳ አይቻልም። እዚህ ጋ እዚህ ጋ የጻፉልን እንትን አትበል። ሁለት ሰው እሺ ሪቨንጀር ቲንክ ዩ ሶ ማች። ሁለት ሰው አንዳንድ። አንተ ግርማ ሞገስ የለኝም ግን ጋሽ ለመባል ግርማ። እሺ በትቆይ ልቀባሽ ኢፌክትስ ጋይስ። አንድ ሰው አንድ ሰው ሌላ። ቆይ ኢፌክት ልቀይርና አንተ ልበላት። ኦልድ ኦልድ ማን ነው የኦልድ ሰው በሶስት ነው የሚያባዘው ጋይስ። በሶስት ነው የሚያባዘው ጋይስ። በሶስት ነው የሚያባዘው ጋይስ። ትሪፕል ነው ውዶች። በሶስት ነው የሚያባዘው ትሪፕል ነው ጋይስ። ትሪፕል ነው

ትንሽ ከሆነች ታዲያ ለምን አጣሽ አመሰግናለሁ እሺ ወዲዬ አመሰግናለሁ አባ ወዲህ እግዚአብሔር ይስጥልኝ ልጀምር ነው ቅጣቱን ልጀምር ነው እሺ ጠዋት ውሃ እየደፉ ያስቸገሩ ሽማግሌ ነው አልሽኝ እሺ አንቺ ተነሳ ሽማግሌ አይነሳም ቁጭ ብሎ ነው ሽማግሌ አይነሳም ይኸው የማይሆን ነገር አትጀምር ሽማግሌ ቁጭ ብሎ ነው ጎንበስ ብለህ ተነስተህ ተነስተህ ጎንበስ ብለህ ምንድን ነው የፈለግሽው? ማጎምሳ በጭንቅላት ቆሜ። ስንት ነው ማጫዋቸዋል? በጭንቅላት ቆመ። ከስፒድ በኋላ፣ ከስፒድ በኋላ እስከሚያልቅ ድረስ ጫዋል። አበዛሽው። እንደዚህ የሚባል የለም። ቁጥሩን ንገረኝ። ይህን ቁጥር ይህን ቁጥር መይ አርባ ጊዜ ቅድስት ይህንኑ ቅጣት ነው አንቺ የምቀጣሽ እኔ እኮ ምርጫ ውስጥ ታስገባዋለህ ይህንኑ ቅጣት ነው የምቀጣሽ አርባ ጊዜ ብላለች ስልክ ደውል እኮ ስልክ አላነሳለች ኛ ሌላ ስልክ ልደውል የማንን ልደውል

ቅጥ አዝ እያረግሻለሽ አንቺ ሽማግሌ፣ ይኸው ቁጭ ስል እንዲህ ቁም ብለሽኛለሽ። ምነጫቅ ጫቃ ሽማግሌ፣ አንቺ ጫቃ ሽማግሌ፣ አካራ ቤት ኪራይ ቀን አሳልፈሽ ነው? እንደ ቤት ኪራይ መትከች፣ ለምንድን ነው በሰዓቱ አታስገቢው? እና ደግሞ ማታ ማታ መብራት እያበራሽ ምናምን እየቆጠረ ነው። ስለዚህ ከሶስት ሰዓት በኋላ ቆጣሪ ያጠፋሉ። ሌላው ደግሞ እዚህ በፖፖ ቅዘንሽ ለእኛ እኮ እየነገርከን ነው፣ እየተወንክ እኮ አይደለም ለእኛ እየነገርከን ነው እንዴ! ዞር ዞር እያልክ የሆነ ነገር አባጎር አምባጓሯ ሰንሳ አምባጓሯ ሰንሳ ሰውዬ አንዱ ተንጣጣ። በጣም አበዛሽ ቀበትሽ ተንጣጣ። ተቀጭ አንዱን ቅጣቴን ተቀጭ። አረ ወዶች ደግሞ ሌላ ሶስተኛ ቅጣት እየመጣብኝ ነው እንዲ ስለፈጠራችሁ። እሺ አንድ ተንቃ አንጣጣ ሽ በሁለተኛው ቅጣት፣ የመጀመሪያው በጭንቅላትሽ ቆመሽ አጨብጭብ፣ ሁለተኛው ተንበርከቲ እና ወዲ ጀግናይነ አንበሳይነ ተለያያለሽ አስር ጊዜ፣ ሶስተኛ አምስት ሺ ብር ላኪ የሚሆን ቅጣት ነው፣ ካሸነፍኩ ማለት ነው። እማጌትም ካሸነፍኩ ሀምሳ ሺህ ብር ላክ ብልክ ትልካለህ። ካሸነፍኩ ሀምሳ ሺህ ፌር አይደለም ሀምሳ ሺህ አምስት ሺህ ግን አምስት ሺህ ኮይን አንዳንዳባ አንተ ሶስት ጌም እኮ ልሙላበት እንጂ በቃ አሁን አልነበረም። ደብሉ ላይ ትን አንድ ሰው አንድ ላይ ላይ ግን ትሪፕል አስሞላ። አንተ እኮ እንደዚህ ትሪፕል አስሞላ ጋስ ነው የሚያባዛው

ነገርኩሽ እኮ የመጀመሪያ፣ በጭንቅላት ተሻጨ። ቴንክ ዩ ጋይስ። ግላቡን ነቅታችሁ የሆነ ነገር ግላቡና የሆነ ነገር በአምስት ነው የሚያባዛው። በቃሉ ግላቡን እንካውና የሆነ ነገር በቃላችን ግላቡን እንኩትና የሆነ ነገር ጋር ይህስ ተባል ጋይስ እሺ፣ ታፕታፕ አድርጉ። ከ500 ወቹ ሁለት ግላቭ ነበር ወዲህ ችግር ደብል ሶስተኛ ግላቭ ወዲህ ሶስት ግላቭ ማለት እኮ ነገር

እኮ ነገርኩሽ። እሺ አምስት ሺህ ትችልሽ፣ ሶስት ሺህ ብር አድርጌዋለሁ ከዛው እልክልሻለሁ። ንገረኝ። የአሁኑን ቅጣት ደግሞ የአሁኑ የመጀመሪያው እንደ ቀድሞ ተንበርክከሽ ወዲ ጀግናኖት ትያለሽ። ሁለተኛው በቃሉ ኪንግ ብለሽ እዚህ ጋር ዋርኒንግ እየሰጠ ነው። በመጽሐፍ ደብል ዋርኒንግ ነው የሚሰጠው። ለምን እግዚአብሔርም ደብል ዋርኒንግ እየሰጠኝ ህዘፍ ቀጥታ ደብል ዋርኒንግ ነው ምስል አሁን ደግሞ ዋርኒንግ ላይ ነው ቃሉ። አሳብድ ቀን እያልሽ እንደዚህ እንደዚህ እያልሽ ታለቅሻለሽ። ከፍ እያልሽ ቆመሽ ሶስተኛ ሶስተኛ ሶስተኛ ምን ይሻላል? ሶስተኛ ኔትወርክ ማድረግ ትቻለሽ። እሺ ሶስተኛ ሶስተኛ ምን ንቅጣት፣ መቀመጫው ከሆነ በኩባያ ውጭ እና ውሃ ጠጭ። ምን ከሽንት ቤት ከሲንኩ በጣም እስኪ ማርያምን በል። እውነትክ ነው ዜድ። እንደዛ ስትቀጣ አይቻልም እሱ እዛው እዛው እዛው እነሱ እንደዚ አይነት ቅጣት የሚቀጣጡበት ቦታ። እሺ እንትንስ እግርሽን ከተሽ እዛ ታጠቢ ንግ እግርሽ ሽንት ቤት ውስጥ ከደሱት አጠሽ ሁለተኛውን ደጋምኖሚንደይዝ ይላል። ሶስተኛ ቅጣት ምን ይሁን? ወዲህ አምጡ ሀሳብ፣ ወዲህ እና በቃሉ አምጡ። እሺ ቁጭ ብድግ፣ ዞረሽ አስራ አምስት ቁጭ

ብለሽ 11 ሚሊዮን ነው ወሰድሽ። ታስሽ ቴምፖይንት አሁን ሙሉ አንድ ሰው ቴምፖይንት አስር አውባ አስር አውባ ሰው አንድ ሰው

ደብል ነን። እሺ ወደ ቅጣት ሽንሄድ፣ ምንድን ነው የሰጠኝ ጋይስ? ደብል ነው። ይነዝራል፣ ይነዝራል። ነገር ምንድናት ይቺ ነገር፣ አላውቅም። በሁለት ነው የሚባዛው። ምን አልከኝ? ሶስተኛ ቅጣት። ዲጄ ሞሲስ ጋይስ፣ ታብ ታብ አድርጉ። ትሪፕል ላይ ጋይስ፣ ትሪፕል ላይ እኮ እየሰጡ እኮ ነው እንደዚህ የሚያደርጉት። ትሪፕል ደግሞ እኮ ደህና ጊፍት ምናምን እኮ አለ። ትሪፕል ላይ እኮ እየሰጡ እኮ ነው። ትሪፕል ደብል ላይ ምናምን ጋይስ፣ ሁላችሁም ደብል ታባሉ ነገር። ሶስተኛ ቅጣት ምንድን ነው ያልከኝ? ቁጭ ብድግ ስሪ ዞረሽ፣ ማለት ቁጭ ብድግ እኮ ዞሪ። እኔ ቁጭ ብድግ አለ፣ ግን ወደ ፊት ነው። ዋርኒንግ ቀጥታ ነው የሚያስወጣኝ። ሲጀመር አንደኛው ዋርኒንግ ላይ ነው፣ ሁለተኛው ደግሞ ቀጥታ ነው የሚያስወጣኝ። አሁን ዱቄት ብቀባ ተንበርክከሽ ወዲ ጀግና ነው ብዬሽ። እኔ ለሰው ልጅ አልንበረከከም። በቃ እኔ እንትና በቃሉ አሳበድ ያ ምናምን ልላሉ ለሰው ልጅ ነው አልንበረከከ ትንበረከከ ያለሽ አሁንስ? ጊፍት ሲሰጠኝ ቀጥታ አሳበደኝ በቃሉ አሳበደኝ በቃሉ አሳበደኝ በቃሉ